ፍኖት ክፍል ሰባት ላይ እንግዲህ እንዳየነው ሄሉ እና ፍኖት ፍኖት በፊት ሄለንን እንደምትፈራት እና ለሄለን ደግሞ ክብር እንዳላት ነበረ እና እየቆየ ነው ዛሬ ደግሞ ነገራቶች ሁሉ ተገለባብጠው እንግዲህ ፍኖት ለሄለን መልስ እየሰጠች ነው ያየናት ማለት ነው። ሁላችንም እንደገመት ነው እንግዲህ ባለፈው ብዙ መላምት ስንሰጥ ነበረ። ማለት ነው በክፍል ስድስት ላይ ፍኖት ትደፈራለች፣ የወሰዳት ልጅ ይደፍራታል፣ አይ ብሩክ ይደርስላታል እያልን የሁላችንንም መላስ እንሰጥ ነበር ማለት ነው። እንግዲህ እንዳየ ነው ፍኖት ብሩክ ደርሶላታል ደርሶላታል። እንግዲህ ፍኖት ብሩክ ደርሶላት ቤት ወስዷታል። በዛም እንግዲህ ሄዱ። በጣም ስለተናደደች ለጥያቄ ብትፈልጋትምም ሄለን ደግሞ ለጥያቄ ፈልጋት ላናግርሽ እፈልጋለሁ ስትላት፣ ፍኖትም እኔም ላናግርሽ እፈልጋለሁኝ ግን ምን ያህል ብበድልሽ ነው አሳልፈሽ እንደዛ ለማላቀ ወንድ የሸጥሽኝ ብለሽ ስትላት የመለሰችላት መልስ ስራሽን ታውቂዋለሽ ነበር ያለቻት። እንግዲህ ፍኖት ደግሞ ምንድን ነው የሰራሁት? እኔ ምን አድርጌሻለሁ? የማቀው አንቺ ጭፍን ጥላቻ እንዳለብሽ ነው ስትላት፣ አው ጠላሻለሁ ያለቻት። እንግዲህ በጥላቻ ተሞልታ ፍኖትን የማትፈልገው ሕይወት ውስጥ አስገብታት ነበረ። ያው ብሩክ ደርሶላታል ማለት ነው። አንቺ አባቴንም ወንድሜንም ተጋርተሽኛል እኔ ደግሞ እዚ ቤት እንደፈለኩኝ እየሆንኩ ነበር የኖርኩት። አሁን ግን ሁሉም ትኩረታቸውን ወደ አንቺ አድርገዋል። ብሩክም ለእኔ ትኩረት እየሰጠኝ አይደለም፣ አባቢም እንደዛው ትኩረታቸውን ወደ አንቺ እየሳብሽ ነው። እና አልወድሽም፣ እጠላሻለሁኝ ብላ ነበር መልስ የሰጠቻል። ስፍኖት ደግሞ እኔ ምንም ነገር ያደረግኩት ነገር የለኝም መስሏችሁ ነው እንጂ እኔ ከክፍለ ሀገር የመጣሁት ምስኪንና ፊል ለመቀየር እንጂ እንደምታስቢው ሌላ ነገር አይደለም ብላ መልስ ሰጠቻት። እንግዲህ በብሩክ ለመጣብኝ ነገር ሁሉንም ነገር አደርጋሉ ብላ ሄሉ ተነስታለች ማለት ነው። ዳግም ደግሞ እንግዲህ ብሩክ ብሩክ ቤት ስላደረች እና ብሩክን ከዛ ከጉድ አውጥቷት እቤቱ ስለወሰዳት ዳግም ቅር ብሎታል ማለት ነው። ዳግም እዚህ ላይ ግን ዳግም ብሩክን ማመስገን ነበረበት ብዬ በራሴ አስተያየት ሰጣለሁ ማለት ነው። ምክንያቱም ምንም ቢሆን ለወደፊት ፈልጓት የሚሆን ምንም ቢሆናት የሚሆን ለአሁን ሕይወቷ ግን ታድጓታል ማለት ነው። ቤቷ ሳደራትምም ቤታ መጣትምም ለምንም ለማንም ለሄሉም ብሎ ይሁን ለራሱም ብሎ ይሁን ትልቅ ሚና ተጫውቷል እዚህ ላይ ማለት ነው። እንግዲህ እሱ ለወደፊት ያስበውንም ቢያስብምም ግን ለዛሬው ሕይወቷን ታድጓታል አመሰግናለሁ ከዛ ከጉድ አውጥቷታል ማለት ነው። ዳግም አመሰግናለሁ ማለት ነበረበት። ግን ያው ለፍኖት ያለህን ስሜት አውቃለሁ እንኳን እኔ ሁሉን ሰው ያውቃል ሲለው ራሱ በጣም እጅግ በጣም ነበር የደነገጠውና ፍኖትን አላመነም ነበረ። ፍኖትን ራሱ ጠይቋታል ዳግም። ቤት ስታድሪ ምንም አላደረገሽም ወይ ብሎ ስጠይቃት አይ ምንም አላደረገኝም ብላ መልስ ስትሰጠው ራሱ ችግር የለው ምን ያለው ልሻት አትፍሪ ነበር ያላት። የፍኖት መልስ ግን አይ እውነቱን ነው የነገርኩ ምንም ነገር አላደረገኝም ብላ መልስ ነበር የሰጠቻት። እንግዲህ ሄለንን እንግዲህ እስከ ዛሬ ጭቅጭቋን ትታ አብራት እያደረች ምናምን ነበር። ዛሬ ግን አብሮ ማደር ራሱ ስላስጠላት እዳግም ክፍል ገብታ ክፍሉን ካስለቀቀች በኋላ ሰው አልጋ ላይ ላለመተኛት መሬት ተኝታ ነበር የተገኘችው። እንግዲህ ንግግሯም ያኔ ኮስተር እና የሆነ ለውጥ ያለባት ትመስላለች። ፍኖት ሄሉ ላይ ማለት ነው። ለምንድን ነው ዝም ያልሽው? ይህን ሁሉ ነገር ለመደበቅ አሰብሽ ብሎ ሲላት እንኳ ብሩክ ለሁሉም ጊዜ ያለው ብላ ነው መልስ የሰጠችው። ለሁሉም ጊዜ ያለው ነው ያለችው ማለት ነው። በመጨረሻ ደግሞ እንግዲህ የነዳጊም አባት ወደ ቤታቸው ሲገቡ የራሳቸውን የሚሏት የሕይወት አጋር በውጭ ይዘዋል እና ልጆቹ አያውቁም ያወሩትን ሚስጥር ሰምታለች ማለት ነው። እንግዲህ የፍኖት ሕይወት አሁንም ተጨማሪ ስጋት ነው አሁን የሚሆንባት ማለት ነው። ምክንያቱም የነ ዳጊ አባት ያወሩትን ሚስጥር ሰምታለች ማለት ነው። ፍኖት ምንድን ነው የሚፈጠረው? አሁን የብሩክ አባት እንግዲህ ያስፈራሯታል ወይስ እንዳትናገሪ ብቻ ብለው ነው ዝም የሚሏት? እኔ የሚመስለኝ ነገር ይሄን ነገር ካደረግሽ ብለው ማስፈራሪያ የሚሰጧት ነው የሚመስለኝ። ወይም እንደገና ደግሞ ሚስጥር እንዳትናገር የሆነ አፏን የሚዘጉበት የሆነ ነገር ይፈጥራሉ ብዬ ነው የምለው። እና ይህንን ነገር እንደ ቀላል ነገር አያዩትም ብዬ እንትንላለሁ። ምክንያቱም እጅግ በጣም ግራቀኛቸው ወደኋላ ወደፊት ብለው አይተው ነበረ ሲያወሩ የነበረው። እና እሷ ደግሞ እንግዲህ ድንገት ደርሳ አስባበት ሳይሆን ድንገት ደርሳ ነው ይሄን ወሬ የሰማችው። እና ፍኖት መስማቷን ሲያዩት እጅግ በጣም ነበር የደነገጡት ማለት ነው። ስለዚህ የመጨረሻው ፍኖት ይህን ነገር እንዳትናገር ምን ያደርጋሉ? ብላችሁ እስኪ ታስባላችሁ ሁላችሁም የምታስቡትን በኮሜንት ላይ አስቀምጡ ማለት ነው። ወደና የተከበራችሁ ቤተሰብ ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ ሼር በማድረግ ቤተሰብ የሆኑ